ምን አይነት ጭካኔ ነው? አሁን የምነግራችሁን አቅም ካላችሁ ብቻ አዳምጡኝ። ይህ የሰባት ዓመት ህፃን አብዱልጀሊል አብዲ መስከረም አስራ ሰባት ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ እስራኤል የሚባለው ሰው ያዕቆብ አይደለም። ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። አላሁ ስብሓን ወተዓላ ቅኑን መንገድ ይምራን፣ ከጥመት ይጠብቀን። ካሊድ ክብሮም ከዕለት ተዕለት ወደ ከባባድ ጥፋቶች እያሽቆለቆለ ነውቹሁ። አላህ ረዥም ሀያት እንዲሰጠው ዱዓ አድርጉለት። ሰሞኑ አሟል ተብሎ ነበር። አሁን አፊያው ተመልሶለት ወደ ቤቱ እንደ ፈመን ሸረሐ አላሁ ሶድራሁ ሊልኢስላሚ ፈሁወ ዐላ ኑሪን ሚን ረቢህ አህለን ወሳህለን ወመረበን ሰላሙ አለይኩም ረመቱላ በረካቱ። ሰላሙድና የተከበሯቸውን ተከታታዮች በላችሁበት ያላ ሰላም። ዛሬም ከመገንዘን የተመለከታችሁት አነጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። ከዛም አልፎ ደግሞ እጅግ የሚያሳዝን መረጃም አለ ኢና ሊላሂ ወኢና ኢለይህ ራጁን። የሰባት ዓመት ህፃን ልጁን እንግዲህ ገድለው ወንዝ ዳርቻ እንግዲህ ጥለውታል። ህፃን በጣም የሚያሳዝን ተግባር ነው የተፈጸመው። እንግዲህ እናት ሁለት ጊዜ አዝናለች። ምንድነው የተፈጠረው? ህፃን ልጅ ክርስቲያን ጎረቤቶቹ ጋር ከሄደ በኋላ ማለት ነው ዶሮ አይቶ ለአራስ እናቱ መጥቶ እናቴ ዶሮ አማረኝ በሚል እንግዲህ ከነገራት በኋላ እናት ከአራስ እንግዲህ ሂዳ ዶሮ ገዝታ ስትመጣ የህፃን ልጅ ምንድን የተፈጠረው፣ ለማኛው የተለያዩ ጊዶች ያሉ እጅግ የሚያሳዝን ነገር ነው። ከዛም አልፎ ደግሞ እንግዲህ ያጀማ ከሰሞኑ ጋር ተያይዞ ሁላችሁ የምታውቁት የኡስታዝ ካሊድ ክብሮ፣ ኡስታዝ ካሊድ ክብሮም ብዙ ሙስሊሞችን ጭምር አስቆጥቷል። ከዛም አልፎ ደግሞ ኡስታዞችን ምላሽ እየሰጡ ይገኛሉ። ኡስታዝ ሳዳት ከማልም በዚህ ጉዳይ ላይ ምላሽ ሰጥቷል። ኡስታዝ እንግዲህ ካሊድ ክብሮም ሁላችሁ የምታውቁ ሰለምቴው ማለት ነው ቁርአን ተፍሲር ያልሆነ መንገድ መተፍሰሩ ከዛ ጋር ብዙ ቁጣ እያስነሳ ያለበት ሁኔታ ነው። ቪዲዮዎች አሉ። እነዚህን ቪዲዮዎች የምንማማርበት ቪዲዮ በጋራ እንመለከታለን። ያው እንደነገርኳችሁ እኔ ከስቱዲዮ ውጭ ነው ያለሁት። ምክንያቱም እንግዲህ ትናንትና ነግራችኋለሁ፣ አካባቢ እንግዲህ ወደ አኪራ ሂዳለች። ለእሷም ደግሞ ዱዋ አድርጉላት ብያችሁ ነበር። እናንተም ዱዋ ስታደርጉላት ነበር። አላህ እንግዲህ ረሃማት ቀብሯን ሰፊ አድርገው ዳባችሁ። ቀጥታ ወደ ቪዲዮ አለፍኩላችሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ይህን ጀግና የምታውቁት ኮመንት ላይ ስሙን እየጻፋችሁ አላህ ረዥም ሀያት እንዲሰጠው በአድርጉለት ሰሞኑ አሟል ተብሎ ነበር። አሁን አፍያው ተመልሶለት ወደ ቤቱ እንደተመለሰ እየተነገረ ነው። አላሁ አክበር። ለሙስሊሙ ኡማ ያበረከተውን ትልቅ ነገር መጨረሻ ላይ የምነግራችሁ ይሆናል። እስከ መጨረሻው ኮፒ፣ ሊንክ፣ ላይክ፣ ሼር፣ ፖስት በማድረግ ለሁሉም አዳርሱት። ከዛ በፊት ትልቅ የብስራት ዜና አለን። ቫሊ ቱር ኤንድ ትራቭል ከጥቅምት 20 እስከ 30 ድረስ የሚቆይ የኡምራ ፓኬጅ በታላቅ ቅናሽ አዘጋጅቶ እየጠበቀን ነው። ከተወዳጁ ኡስታዝ አብድልካፍ ሙሐመድ ጋር ለአስር ቀን ሰባት ቀን በመካና ሶስቱን ቀን በመዲና በምርጥ ሆቴሎችና ኢንሹራንስ ቪዛ አዘጋጅቶ እየጠበቀን ነው። ፈጥኖ ለመመዝገብ እዚህ ላይ ባለው ስልክ ይደውሉ። ይህም የኢስላም ጀግና ከአንድ መቶ ሺህ በላይ ሰዎች የሂዳያ ሰበብ እንደሆነ ታውቃላችሁ። አላሁ አክበር። አላህ ሀያቱን እንዲያረዝመው ሁላችንም ዱዓ ማድረጋችን እንዳንረሳ። ዳዮደኮሜን ምን አይነት ጭካኔ ነው? አሁን የምነግራችሁን አቅም ካላችሁ ብቻ አዳምጡኝ። ይህ የሰባት ዓመት ሕፃን አብዱልጀሊል አብዲ መስከረም 17 ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ አራስ ለሆነችው እናቱ እማዬ ለእኔም ዶሮ ግዢ ብሎ ከተማጸናት በኋላ ቦሌ አራብሳ ከሚገኘ ኮንዶሚኒየም ቤታቸው ወታ ገዝታለት ስትመለስ የመጀመሪያ ልጇ አብዱን ግን ልታገኘው አልቻለችም። ቤተሰብ በጭንቀትና በፍለጋ ተንከራተው ማግኘት ሲያቅታቸው ትላንት ወደኛ ደውለው እረ ልጃችንን አፋልጉን ግራ ገባን ብለው የተፈጠ ጠረውን ሲነግሩን እንደተለመደው ወደ እናንተ አምጥተን እባካችሁ በማፋለግ እናግዛቸው አልናችሁ። ዛሬም የመገኘቱን ብስራት በተስፋ እየጠበቅን በሚያስደነግጥና ልብ በሚሰብር ሁኔታ ይህን ምስኪን ሕፃን ብዙ የያዩበትን ልጃቸው አንገቱን ቀሽተው ገድለውት ቤታቸው ፊት ለፊት የሚገኝ ወንዝ ዳር ጥለውት ተገኝቷል። ባይሽ በጎ አድራጎት በፌስቡክ ገጻቸው ላይ አሳውቀዋል። ምን አይነት ነውረኝነት ነው? ምን አይነት አውሬነት ነው? እንዴትስ እጃችሁ ታዘዘላችሁ። የፈለገውን ዶሮ ገዝታለት ልታበላው የነበረችው እናት በምንስ ቃል ትጽናናለች? እስራኤል ማን ነው? ያዕቆብ ራሱ ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጥ ይሰዋል፣ የለም ባይደው ሁሉ ነገር እኔ አሁን አላወራም። እሺ። ወላሁ አለም ወላሁ አለም። እስራኤል የሚባለው ሰው ያዕቆብ አለ

ከእለት ተዕለት ወደ ከባባድ ጥፋቶች እያሽቆለቆለ ነው። ለዚህ ከዳረጉት ጉዳዮች ውስጥ አንዱ ወንጀል ላይ መዘፈቁ ነው። ወንጀሉንም በአደባባይ ማሰራጨቱ ነው። ልብ በሉ፣ ወንጀሎች በሰው ልጆች ግንዛቤ ላይ ተጽዕኖ ይፈጥራሉ። ምክንያቱም አላህን መፍራት ስንችል ነው። አላሁ ስብሓን ወተዓላ ለተሻለ እውቀትም ይመርጣል። ጥፋታችን ደግሞ በሃይማኖቱ ላይ ሲሆን ደግሞ ይበልጥ ነገሮች ግራ እየተጋቡን እያደናበሩን ይሄዳሉ። ካሊድ ክብሮ ወጣት የሆኑ ሴቶችን ከወንዶች አጠገብ ላጠገብ ሰብስቦ እሱ ራሱ ደግሞ ምን እያደረገ ፊት ለፊት እየተመለከታቸው የቁርአንን ትርጉም አስተምራቸዋለሁ ይላል። ቁርአን ውስጥ ግን በግልጽ ደግሞ አላሁ ስብሓነሁ ወተዓላ ምን ብሎ ሲያበቃ የነቢዩ ሰለላሁ ዓለይሂ ወሰለም ሚስቶች ማናገር ከፈለጋችሁ ጥያቄ መጠየቅ ከፈለጋችሁ ከመጋረጃው ጀርባ አናግሯቸው፣ ይላል የነቢዩ ሚስቶች ምን ከመሆናቸው ጋር ለኡመተል ኢስላም በጠቅላላ እናቶች ከመሆናቸውና ማንም ሊያገባቸው ካለመቻሉ ጋር ልናገባቸው ማንችላቸውን ሴቶች እናቶቻችንን የነቢዩ ሚስቶች ከመጋረጃ ጀርባ አስተምሯቸው ወይም ከመጋረጃ ጀርባ ጥያቄ ጠይቋቸው ከተባል ዛሬ ደግሞ ፊት ለፊት ካላየኋቸው እያለ ካሊድ ክብሮ ቁርአን ትርጉም አስተምራቸዋለሁ ብሎ የቁርአኑን ትርጉም እራሱ ሲጥሰው፣ በጣም ቀላል የሚባሉ ከዑለማዎቻችን ከላይ ጀምሮ ከድሮ ስንማር የመጣ ነውን ትምህርት ዛሬ ልቦለዱን እየተከተለ እኔ እንደሚመስለኝ አላሁ አዕለም፣ እኔ እንደሚመስለኝ እያለ የተፍሲር ሊቃውንቶች በጠቅላላ የተስማሙበትን መስዓላ ጥሶ ይገኛል። ልብ በሉ እንግዲህ እዚህ ጋር ከልብ ወለዱ ተነስቶ ምን እያለ ነው? ያዕቁብ ማለት ኢስራኤል ማለት አይደለም። ቁርአን ውስጥ ይህንን በግልጽ አታገኙትም። ማስረጃ አታመጡም። ማለት እንዴት ነው ማስረጃ በዚህ መልክ የሚጠየቀው? ምክንያቱም የሸሪዓ ምንጫችን ቁርአን ብቻ ነው እንዴ? በፍጹም አይደለም። ቁርአንና ሐዲት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን አስመልክቶ ምን አሉ? ኡቲቱል ቁርአን ወሚትለሁ መዓ ቁርአንንና አምሳያውን እኮ አብሬ ተሰጥቻለሁ አሉ። ሁለተኛ አላህ ራሱ ደግሞ ምን አለ? ወአንዘልና ኢለይከ ዚክር፣ ነቢያችን ሆይ በአንተ ላይ እኮ ቁርአንን አወረድንብህ፣ ሊቱበይነ ሊናስ፣ ለሰዎች ልታብራራላቸው፣ ማኑዚለ ኢለይህም፣ ወደ እነሱ የተወረደላቸውን። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ያዕቁብ ማለት ኢስራኤል እንደሆነ በሐዲታቸው አብራርተዋል። ስለዚህ ከዚህ ምን እንይዛለን? አጠያየቀህ ራሱ የሃይማኖት እውቀት በጣም ገና እንደሆንክ፣ ገና በሆንክባቸው ጉዳዮች ደግሞ ባትዳፈር። መዳፈርህ ደግሞ አንተን ለጥፋት ይዳርግሃል። ለዛ ነው እኮ ከቁርአን ላይ ልታመጡልኝ አልችልም፣ ልታመጡልኝ አትችሉም አልክ። ከቁርአን ብቻ ነው እንዴ ማስረጃችን? የታላቁ ነቢይ የነቢያት ሁሉ መደምደሚያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮትን የጥለኸው ነው። ስለዚህ ልብ በል። ቁርአን በቁርአን አንቀጽ ይተረጎማል። ቁርአን በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የቁርአን አንቀጽ ይተረጎማል። ቀጠልክና ምን አልክ? እኔ እንደሚመስለኝ ኢብራሂም ዓለይህ ሰላም ዘመን የኖረ ሰው ነው ያዕቁብ ማለት፣ ወይንም ደግሞ ከሱ በፊት የኖረ ነው አልክ። እስቲ ማስረጃህን ጀባ በለን። ያው ያለ ማስረጃ ሃይማኖት መናገር አይቻልም አይደለ? ስለዚህ እኛ ምንፈልገው ያንተን የግል አስተሳሰብ ሳይሆን ሐቁን ብቻ መስማት ነው። ስለዚህ አላህ ባሪያዎች፣ ከዚህ ምን እንይዛለን? ዕውቀት ከደምና ከስጋችን በላይ ነው። ኢብነ ሲሪን እንዳሉት ይህ ዕውቀት ማለት እኮ ሃይማኖት ነው። ዕውቀታችሁን ከማን እንደምትይዙ እወቁ ይላሉ። ማን ኢብን ሲሪን፣ ታላቁ ታቢዐይ ስለዚህ የአላህ ባሪያዎች ሆይ አሳሳሾች በስተዋል ተጠንቀቁ፣ ተጠንቀቁ። እሱ ጋር የሄዳችሁ ወንድና ሴት ተቀላቅላችሁ የምትማሩ ሰዎች አላህን ልትፈሩ ይገባል። አላሁ ስብሓን ወተዓላ እየታመጸ አላህን እናውቃለን ማለት አይቻልም። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። አየ ሀታደለን ተገላልጣ እች አሁን ሙስሊም ላይ ትላለች። አሰዳር ልክ አደለችን ብለሽ ካሰብሽ ለምን ቀርበሻት በመተቸት ብቻ እኮ የሚቀየር ነገር የለም። ሳታውቀው ቀርታ ይመስልሃል? አውቆ የተኛ ቢቀሰቀሱት አይሰማም ነው ነገሩ። ችግራችሁ እኮ እዚህ ጋር ነው። መንገድ ላይ ስትታዩ ሰላምታ እንደመለዋወጥ ትገለማምጣችሁ ትተላለፋላችሁ። ስት ስታዩ ልክ አይደለሽም እንደማለት ወደ ጠላቻ ታመራላችሁ። ታዲያ እናንተ መሻል ምኑ ጋር? በልብስ ብቻ፣ በልብስ ብቻ። ለማንኛውም አንቺና መሰሎችሽ አስቡበት እህቴ። በአለባበስ ብቻ ሳይሆን በአስተሳሰብም ታሸላችሁ ተገኙ። ባለባበስ ብቻ ሳይሆን በአስተሳሰብም ታሸላችሁ ተገኙ። የጌታቸውን የአላህ ስብሐነሁ ወተዓላን ትዕዛዝ ተከትለው ኒቃብ የሚለብሱ የሚሸፈኑ እህቶችን ለመምከር በሚል ስም በማር የተቀባ መርዙን ሲረጭ ትመለከቱታላችሁ። ሳያውቅም ይሁን እያወቅም ይሁን ይህ ወንድም ይህንን ድርጊት ያደረገው ድርጊቱ ግን ምክር ይምሰል እንጂ አላህ ያዘዛቸውን ሕጃብን ኒቃብን የለበሱ እህቶችን የሚወጋበት የሆነውን መርዘኛ ምላሱን የለቀቀው እያወቀ ከሆነ ያደረገው አላህ ዘንድ የሚተሳሰበው ጉዳይ ነው ምክንያቱም በየትኛውም የአላህ ትዕዛዝ ላይ በየትኛውም የዲን ጉዳይ ላይ ጥላቻን ማሳየት ያንን ነገር ማውገዝ ያንን ነገር መጥላት ይህ ታላላቅ ከሆኑ የኩፍር መገለጫዎች ውስጥ ነው። ይህንን ጉዳይ እያወቀን ያደረገው ብዬ መናገር አልችልም። አላህ ዘንድ የሚተሳሰበው ጉዳይ ነው። ሳያውቅ ከሆነ ደግሞ ይህንን ያደረገው ይህ ወንድም ወደ አላህ ሊመለስ ተውበት ሊያደርግ ይገባል። በዚህ መልኩ የተገለጸው አገላለጽ ሙተነቅብ የሆኑ ኒቃብ የሚለብሱ ሙስሊም እህቶቻችን ላይ አብዛኛው ሰው የተለየ ጥርጣሬ እንዲጠራጠርና በሌላ

ሰውነት ውስጥ አንዲት ቁራጭ ስጋ አለች፣ እሷ ከተስተካከለች ሁሉም ነገር ይስተካከላል ብለዋል። የውጭ መስተካከልና በተግባራችን የምንሰራቸው ነገሮች፣ በአካላችን የምንሰራቸው ነገሮች ማማራቸው፣ የአላህን ትዕዛዝ የተከተሉ መሆናቸው ውስጥ ላይ ያለችው ቁራጭ ስጋ ቀልባችን የመስተካከሏ መገለጫና ዋነኛ ሚስጥርም ስለዚህ ሙተነቅብ የሆኑ ሴቶች ውጫቸውን የተለያዩ አጅነቢዎች እንዳያዩአቸው የሚሰትሩ የሚሸፍኑ ሴቶች ውስጥ ላይ ያለችው ያቺ ቁራጭ ስጋ ልባቸው፣ ቀልባቸው መስተካከሏን ከሚያሳዩ ጥሩ ምልክቶች ውስጥ ነው። ይህንን እንደገና እንዲበራቱና እንዲጠናከሩ ከማድረግ ይልቅ በዚህ አይነት መልኩ ሙተነቂብ የሆኑ ሴቶችን በዚህ አይነት መልኩ ማነወርና ማንቋሸሽ ከአንድ ሙስሊም የሚጠበቅ ተግባር አይደለም። በዚህ አይነት በድራማ መልኩ የምታቀርቧቸው ይህንን የማንቋሸሽ ስራዎች ከበፊት ጀምሮ ሙናፊቆች ሲሰሯቸው የነበሩ ስራዎች ስለሆነ ልትጠነቀቁ ይገባል። ዛሬም ላይ እንግዲህ ሚዲያን ተጠቅሞ ያንን የሙናፊቆችን ተግባር እደግማለሁ ያለ ጉዳዩ ከአላህ ጋር ነው፣ ከአላህ ጋር የሚተሳሰበው ነገር ይሆናል ማለት ነው። ለማንኛውም አሁንም ቢሆን ሙቀትን ተቻችለው የሰውን ትችት ተቻችለው የተለያዩ ነገሮችን ተቻችለው የአላህን ትእዛዝ የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ ተከትለው የሚሸፈኑ ኒቃባቸውን በሚለብሱ ሸሪአዊ ሒጃባቸውን በሚለብሱ አማኝ ሴቶች ላይ የአላህ ሰላምና እዝነቱ ይውረድ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።